ሰላም ወዳጆች፣ ርዕሱን ስታዩ ይህ ሰው ምን ሊል ፈልጎ ነው ብላችሁ ወደ ቪዲዮ እንደገባችሁ አልጠራጠርም። ያ ርዕሱ ላይ እንዳያችሁት ጥቂት ደቂቃዎችን በዚሁ ርዕሱ ላይ ባስቀመጥኩት ጉዳይ ዙሪያ ትንሽ እናወራለን። ወዳጆች ኢትዮጵያ በጣም ዳይቨርስ የሆነ ብሔር ብሔረሰብ እምነትም ባህልም ቋንቋም ያለባት አገር ናት። እንግዲህ ጥንታዊ ከሚባሉ እና በተለያየ ጊዜ በንጉስም በወታደራዊም በሲቪልም ስትመራ የነበረች አገር ናት። ብዙ ብዙ ሊነገር የሚችል ታሪክም ያለን ህዝቦች ነን። ነገር ግን አሁን አሁን እያደገ እያበበ አበበ ስል በነገቲፍ መንገድ ማለቴ ነው እየመጣ ያለው ሁሉም እየተነሳ መንግስትን መቃወም ነው። መንግስትን መቃወም እንደ እውቀት የሚቆጠርበት ዘመን ላይ ደርሰናል። በሳር በቅጠሉ ስውሃ ሲጠማው፣ በስንፍናው ሲርበው ሁሉ መንግስትን ይቃወማል። እንቅፋት ሲመታው መንግስትን የሚቃወም ሲያስነጥሰው መንግስትን የሚቃወም ጉንፋን ሲይዘው መንግስትን የሚቃወም ወይም መንግስትን ያስያዘኝ ሊል የሚቃጣው በርካታ ዜጋ አፍርተናል። ይሄ ዜጋ በራሱም ፈጥሮት ከውጪም በተጫነበት ሊሆን ይችላልና እዛ ውስጥ ዝርዝር ውስጥ መግባት አልፈልግም። አሁን ርዕሱ ላይ እንዳስቀመጥኩት እንደ አንዳንድ ነገር ብንነጋገር ምን ይለናል ብዬ ነው የገባውት። ምንም አይለንም። ለምሳሌ ብልጽግና አስራ ምናምን ሚሊየን አባላት አሉኝ ይላል እንዳለውም አስራ ምናምኑን አስራ አምስቱን አስራ ስድስቱን አስራ ሰባቱን እንትወው ና ለአንድ አስር ሚሊየን አለው እንበል። አረ ይህንንም ትተን ለአንድ አምስት ሚሊየን አድርገን እንያዝለት። ይሄ አምስት ሚሊየን ቢያንስ ሁለት ሶስት ቤተሰብ ቢኖረው ወደ አስራ አምስት ሚሊየን ይሆናል ማለት ነው። የኢትዮጵያን ሕዝቦች ቢያንስ አንድ አስረኛ ማለት ነው። ቢያንስ ነው እሱ፣ ከዛ በላይም ነው። ደጋፊውን ስንጨምር ከግማሽ በላይ ከኢትዮጵያ ህዝቦች ከግማሽ በላይ የብልጽግና ፓርቲ ወይም አሁን ያለው መንግስት ቀጥታ ደጋፊና አባል ነው ማለት ነው። ይሄ ለአንድ ሀገር ትልቅ ብሌሲንግ ነው፣ ትልቅ ጸጋ ነው። ትልቅ ጸጋ ነው። ለፓርቲውም ትልቅ ጸጋ ነው፣ ለመንግስቱም። መንግስቱ እንዲረጋጋ አብዛኛው ህዝብ ደጋፊ ሲሆን ትልቅ ጸጋ ነው። ምድር ላይ ያለው እውነታ ግን እንደዛ ነው ወያይ? ነው ጥያቄው። ምድር ላይ ያለው ሀቅ ይህ ሁሉ አባልና ደጋፊ ያለው ፓርቲ አባላቱ በቁጥራቸው ልክ እየተንቀሳቀሱ ነው ወይ መንግስታቸውን ድርጅታቸውን ከፍተኛ አመራር ላይ ያሉ አባላቶቻቸውን እየተከላከሉ ነው ወይ ነው ጥያቄው? በጣም ጥቂት የሆኑ የተደራጁ ሳይደራጁም እዚያና እዚህ ሆኖ የሚጮሁ ስድ ሰዎች መንግስቱ ላይ የመንግስቱ ባለስልጣናት ላይ በተለይም ደግሞ ከፍተኛ የመከላከያ አመራሮችና ራሱ መከላከያ ላይ ሌት ተቀን ሲዘምቱ ይሄ አስራ ምናምን ሚሊየን ያልነው የብልጽግና አባል የት ነው ያለው የሚል ጥያቄ ያስነሳል። አይ የዛን ያህል አባል የለውም እንዳንል፣ እንዳለው እርግጠኛ ነው። በየመስሪያ ቤቱ በየሴክተሩ አባላቶች አሉት ብልጽግና በትክክልም አባላቶች አሉ። ከዚህ በላይም ሚሊዮን በላይም ሊሆኑ ይችላሉ በርካታ ሚሊዮን እኔ ከጠራሁት ሚሊዮን በላይም ሊሆኑ ይችላሉ። ደጋፊዎቹም እንደዛ ናቸው። ነገር ግን አንድ የብልጽግና አባል ጠቅላይ ሚኒስትር ዶክተር አብይ አህመድ ያለ አግባብ ስሙ ሲነሳ የማይከላከል ከሆነ በሱና በፋኖ ወይም ኦሮሚያ ውስጥ በሚንቀሳቀሱ ወይም ቤኒሻንጉል ውስጥ ሲንቀሳቀሱ ከነበሩ ታጣቂዎች ወይም ጋምቤላው ሲንቀሳቀሱ ከነበሩ ታጣቂዎች በምድሩ የሚለየው አንድ የብልጽግና አባል የብልጽግና ፓርቲ ሊቀመንበር ዶክተር አብይን አቶ ፋራ አደምን፣ ኦር ሶሪ አቶ አደም ፋራሃን ወይ በየክልሉ ያሉትን የብልጽግና ጽህፈት ቤት ኃላፊዎች የማይከላከል ከሆነ ምኑ ነው የብልጽግና ፓርቲ አባል ወይ ደጋፊነቱ? ጠመንጃ ይዞ ጫካ ካለው ምን ለየው? ለደሞዝ ለጥቅማጥቅም፣ ዝም ብሎ ለይስሙላ እና የራሱን ጥቅም ለማስከበር ብቻ አባል ምን ይጠቅማል? ጥቂቶች ይበቁታል። በቃ አንድ ሚሊዮንም ይበቃዋል። ምን ያደርግለት አስራ ምናምን ሚሊየን ለምሳሌ በመከላከያ ላይ በተለይም ደግሞ በመከላከያ አመራሮች ላይ እንደነ ፊልድ ማርሻል ብርሃኑ ጁላ እንደነ ጀነራል አበባው ታደሰ ላይ በአብዛኛው የመከላከያ አመራሮች ላይ ስም እየተጠቀሰ ሲዘመት፣ በአጠቃላይ ደግሞ በመስሪያ ቤቱ ላይ በድርጅቱ በተቋሙ፣ በመከላከያ ላይ ጋጠወጦች ስዶች ኢትዮጵያ እንድትፈርስ የሚፈልጉ ሰዎች ከውጭም ከውስጥም ተደራጅተው የስም ማጥፋት ዘመቻ ሲያካሄዱ የማይከላከል የብልጽግና አባል ምንድን ነው? እሱ ታጥቆ ከሚንቀሳቀሱት ልዩነቱ ምንድን ነው? ልዩነቱ አለቃውን፣ ፓርቲውን፣ የሀገሪቱን መንግስት፣ የሀገሪቱን ተቋም ኢንስቲቱት የማይ ኢንስቲትዩሽን የማይከላከል የብልጽግና ፓርቲ አባል ካድሬ የራሱን ጥቅም ብቻ የራሱን ጥቅም ብቻ የሚያስጠብቅ ካድሬ ጫካ ካሉት በምንድነው የሚለየው? እኔ እኔ ለእኔ ምንም ልዩነት የለውም። እንዲያውም እነዛኞቹ ቀጥታ ስለሚታኮሱ ስለሚዋጉ፣ በቃ መንግስት ፊት ለፊት ይዋጋቸዋል። ይህን ስል በርካታ የወረዳ የቀበሌ፣ የዞን፣ የከተማ አስተዳደሮች ለፓርቲያቸው፣ ለመንግስታቸው፣ ለሀገራቸው ሲዋደቁ ነበር። ህይወታቸውን ያጡ፣ አካላቸው የጎደለ፣ የተዘረፉ በሽፍቶች እየተቀጠቀጡ እንዳሉ አውቃለሁ። ምስጋና ይገባቸዋል፣ ክብርም ይገባቸዋል። ነገር ግን ፓርቲው በቁጥሩ ል አባላቶቹ ተሰልፈው መንግስቱን ለመከላከል በተለይም መከላከያን ለመከላከል በሚዲያ ላይ ወጥቶ ይናገራሉ ወይ? ወይድ አጭበርባሪ ሌባ ብለው እነዚህን ስም የሚያጠፉትን የመንግስት መስሪያ ቤቶችን የመንግስት አመራሮችን አንደርማይን የሚያደርጉትን ይከላከላሉ ወይ? አይደለም። ራሳቸው ሊከላከሉ አንዳንዶቻቸው እኛ እኔ በግል በግል ዳታዬ በግል ሞባይሌ ወይም ኮምፒውተሬ በግል ሰዓቴ በራሴ ደሞዝ በራሴ ሕይወት እዚህ ላይ ወጥቼ ስለ መከላከያ ስለ የሀገሪቷ ጠቅላይ ሚኒስትር ስለ ሀገሪቷ ፕሬዚዳንት ስለ ከተማችን ከንቲባ አዳነች አቤቤ ልክ ያልሆነው ይሄ የሚካሄዱ የስም ማጥፋት ዘመቻ ልክ አይደለም ብዬ ስቃወም እንኳን ላይክ አያርጉም፣ ሼር አያርጉም። አንዳንዶቹ እንዲያውም መንግስትን የሚያብጠለጥሉ ስር እየሄዱ ቁጭ ብለው ሲያዳምጡ እንደሚውሉ አቃለሁኝ። እኔ ሲያዳምጡ ሼር ኮፒ ሊንክ እንደሚያደርጉ አቃለሁ፣ ስማቸውን ሳይለጥፉ ማለት ነው። ስለዚህ እኔ መንግስት፣ በተለይ ብልጽግና ፓርቲ በደንብ ራሱን ቢፈትሽ ጥሩ ነው። ፓርቲውን የማይከላከል አባል ምን ያደርግለታል? መንግስቱን የማይከላከል አባል ምን ያደርግለታል? ጥቂት ቆራጥ አባላቶቹን ብቻ ይዞ ወደፊት ነው መግፋት ያለበት። ሞተር የሆኑ አባላቶች እንዳሉት አውቃለሁ። እኔ የዛ ፓርቲ አባል አይደለም፣ ግን መንግስት እነሱ እጅ ስለሆኑ ስለሚያሳስበኝ ነው ይሄንን ማውራውና፣ እኔ ፓርቲው ሲሪየስሊ አባላቶቹን ጥራት ባለው ሁኔታ ወደፊት ቢያንቀሳቀሳቸው በጣም ደስ ይለኛል። እቺን ኮመንት ለመስጠት ነው የገባሁት። ቴንኪው። ኮፒ ሊንክ ሼር አድርጉና እንዲደርሳቸው አድርጉ። አመሰግናለሁ።